ቱርካን ለሶመር እናት ያላት አክብሮት እንዲሁም ፍራቻ በአንድ ምሽት ተገፎ ሄደዋል። ከዚህ በኋላ ሩቻንን በፍጹም እንደማትፈራት ልታሳያት ነው። ሩቻል ገና ከሆነው እያስመሰለች አባትሽ እንዴት ነው ብላ ስትጠይቃት ነገር ግን ቱርካን ወዲያው መለስ ስታደርግና አባቴ አንድ ነገር ቢሆን የዋጋሽን ነው የምሰጠሽ ብላ ስታስፈራራን ነበረ። እንደውም በመካከላቸው ሶመር ትንሽ ደንገጥ ይልና እንዴ፣ እንዴ፣ ቆይ፣ ቆይ፣ ቆይ አንዴ ቱርካን እያለው ያስቆማን ነበር። ልቀቀኛ፣ እንትን ልቀቀኛ፣ ይኸውልሽ፣ እንደዚያ የነግስተት ሲፈጸም ሄደሽ እነሱን ሄደሽ በመተናኮል በማስደንገጥ መሆን የለበትም ነበረ። አንቺ ግን ያረክሽው ሆን ብለሽ ነበረ ስትራት ቱርካን፣ ተጠንቀቂ እኔ እንደዛ ማናገር አትችም። እኔ እንደዛ ማረት አትችም። በአክብሮት ነው ማናገር ያለብሽ። ትራን ነበረ አክብሮት ለሚገባቸው ብቻ ነው የሚገባቸው። ክብር ሌላቸው ሰዎች ክብር አልሰጥም። ሁሉንም ነገር ሁሉንም ነገር እያረክሽብኝ ዝምብ እየታገዝኩሽ ሳከብርሽ ነበር እስከ ዛሬ ድረስ። ከዚህ በኋላ ግን እንደዚን ነገር አይሰራም። አንቺ የኛ ህመም አይገባሽም። ምን አድርገንሽ ነው ቆይኛያል? ምን አትፈተን ነው ስትል ሶመር ብዙ ነገሮችን ለማስታወስና ለማስተዋል እየሞከረ ነበረ። ብዙ ነገር እያሰበ ግራ ይጋባል ይሆናል መናገር የፈለግሽን ነገር እስኪ ተናገሪ፣ ዝም ብዬ ልስማሽ ትላታለች ሮቻን። ምን ልበል ምን ልበል ከምጠብቅሽ በላይነሽ አንቺ። እኔ እኮ እዚህ ቤት ውስጥ ስመጣ ብዙ ነገር ከአንቺ ይማራለሁ ብዬ ጠብቄ ነበረ። አንቺ ግን ጠላቻ፣ አለመተማመን፣ ጠረጣሪን ያስተማርሽኝ ብላት እየወጣሽ ነበረ። ሶመር ዞር ብሎ እናቱን አያት። እማዬ እናወራለን እሺ ብሏት እየተከተላን ነበረ። ቱርካን ቱርካን ምንድን ነው የተፈጠረ አነግርኝም እንድ እያላን ነበረ። ምንም ነገር የለም ትሏለች። ምንድን ነው እማዬን? አባዬ ከሞተ አንችንሽ ነሽ የገደልሹ ምታያት ምን ተፈጥሮ ነው? ምን ማለት ነው? በእርግጠኝነት ምክንያት አለሽ ይላታል። ምንድን ነው እዚህ ሲኦል ውስጥ ብቻ ሸንቶኛለሽ አላልከኝም ነበረ? ታዲያ ምን ገባ ለምሮ መጠይቀኝ እያለችሁ ነበረ። ቱርካን ማወቅ እፈልጋለሁ እባክሽ፣ እባክሽ ንገሪኝ አላት። ቶሎ ቶሎ እምቧን እየጠረገች ነው። እሺ እናወራለን አሁን ግን እኒት እህቶቼ እየጠበቁኝ ነው አለችው። መኪና ውስጥ ገብተው እየተንቀሳቀሱ ነበረ። በሌላ በኩል እነ ዳሪያ እንዲሁም ዶኖሽ አንድ ላይ ሆነው ተቀምጠው የወር ናቸው። ዳሪያ አካል ካለ ነው እየመጣን እያለ መንገድ ላይ እያለ ለምን አልነገርከኝም ስትሎ ነበረ። እንዲሁም ብዬ ነው መነግርሽ ትጨነቅ ያለሽ አትርፎ መጨነቅ እኮ ነው ያደረስኩሽ እኮ ይላታል። ታዲያ እስካሁን ደስ መቆየት አልነበረብንማ ስትል ነበር። ዶኖሽ ደግሞ እያለቀሰች ዳሪያ እስካሁን ደስ መቆየት አልነበረብሽም እንዲ ቆየሽ ብላ ስታለቅስ ነበረ። ሜሱትን ቢሆን ይቀበልና አባዬ አንቺ እንዳት እንዳልመጣሽ ሲሰማ በጣም ነበር ያዘ ነው ሲል ነበር። በቃ በቃ ሻ እንዲነርሰው እንርሰው በቃ በቃ አሁን እህት ትመጣለች ቱርካን እየመጣቸው ነው፣ ባካችሁ እያለች ዳሪያ ሁሉንም በማረጋጋት ተጠመደች። ብዙም አልቆዩም እነ ቱርካን እየመጡ ናቸው። ከዛ ብቻቸውን ሴርዳር እንዲሁም ሀካን ቀሩ። ሀካን ከዛ ሴርዳር ታውቃለህ፣ ቅድም ደውለህ ስትነግረኝ የምርን አልመሰለኝም ነበር አለው። አረለ ታዲያ ለምንድን ነው እስካሁን ድረስ ያቆያት? ሆን ብለ ነዋ ይለዋል። ምን ለማለት ፈልገ ነው ብሎ ሀካን እየጠይቀው ነበረ። ምን ለማለት እንደፈለግኩማ ይገባል ይለዋል። አንተ ግን በጣም መስመርን በጣም መስመርን እያለፍክ ነው። እውነት በጣም እያበዛው አንዳንዴ አንዳንድ ሲሉ ነበረ። አንተና መስመርን የምታልፈው እባክህ፣ እስካሁን ሳት ድረስ ለምን አቆያት? ይኸውልህ ዳሪያን አቃታለሁ የልጅነት ጓደኛ ናት፣ አብሮ አደጌ ናት። እሷ እንደ የትኛውም ሴት ከዚህ በፊት እንደምታውቃት አረለችም። ሺ ተጠንቀቅ እያለው ነበረ። እንዲህ አንድ ላይ አብረው እየተጨቃጨቁ ቱርካን ስትመጣ ወዲያው ነበር እህቶቿ እያቀፏት የነበረው፣ ይላቀሳሉ። ከዛ ድንገት ተከትሏት ሶመር ገባ። ሶመርንም ሰላም አሉት። በቃ በጓሮ በኩል እናውራኑ እያለች ዶኖች ትጠየቃቸዋለች። ሁሉም በጓሮ እየመጡ ነበረ። ማታ ላይ ሩቻን ድንገት ኦዙር ባሏ ሲመጣ የተፈጠረውን ነገር ነገረችው። አበደ። እንዴት እንደዚህ እንዳሰበች ሁሉ ግራ ገባው። አንቺ ግን እብድ ነሽ! እንዴት እንድታደርጊ አለች ስላልነበር ማንም ሰው እኛን እንደ ጅል ማሰብ የለበትም። እኛ ጅል አደለንም። ምንም የማናውቅ ሞኝ አደለንም ስትለው ነበረ። ተናደደ ይወልህ እዚህ ቤት ውስጥ ማንም ሰው እስኪያልሆ ድረስ ታማኝ መሆን አለበት። በዚህ ሰዓት ከኛ ጋር ማንም ሰው እንደዘን ቀልድ መቃለድ አይችልም። ምክንያቱም እኛ ዋጋ ያለን ሰው ነን። እያለችሁ ነበረ ተናዱ ያታል። ሆን ብለው ነበረ ያኔ አጎታቸውን እዚህ ቤት ያመጡት። ሆን ብለው ከዛ የቤትን ጉዳይ ያነሱ እኛ እንድንጨነቅበት ብለው አውቀው እኮ ነው፣ ለእኛ የሆነ መልእክት ለማስተላለፍ ስትኖ ነበረ። እኔ እኮ ነኝ አጎታቸውን እኮ ያገኘሁት እኮ፣ እንዴ ፋቴን ያገኘሁት መንገድ ላይ እኮ እኔ እኮ ነኝ። ናንም ጣብዬ ጋብዥ ጠረት እኮ እኔ እኮ ነኝ። ምንድነው ከየት ነው እንደዚህ ታሪክ ምትፈጥሩ? እያላን ነበረ እኮ እኮ። ይኸው አንተም እጅ አለበት ተመልከት። አንተንም እንዴት እንደሸወዱ ስትኖ ነበር የሚገርም ነው ይሁልሽ። ሳድቅ በፍጹም እንደዚህ ነገር አያረግም። በደንብ ነው የማውቃቸው። የእነሱን ቤት አውቋለሁ። ክብር ያላቸው ሰዎች ናቸው ሲላን ነበረ። ኧረ እባክህ እንደዚህ አቱን እንደዚህ እርግጠኛ ግጠኛቱን ትሏለች። አዎ እርግጠኛ ነኝ፣ እርግጠኛ ነኝ። ግን እናታቸው ጋር ሄደሽ ነስሪን ጋር ሄደሽ እንደዚህ ነገር መናገር አልነበረብሽም። እኔ ተስፋ አረጋለሁ ሳድቅ ላይ ምንም ነገር እንዳይፈጠር። አንቺ ግን ከጥፋት ውጪ ምንም ነገር አይታይሽም። ግራ እኮ ነው የሚገባኝ ስትሮ ነበር። ኦዙር እንደዚህ አይነት ነገርን ዝም ብለን ማለፍ የለብንም እያለችው ነበር። ሩቻ አይገባሽም እንዴ ሳድቅ ችግር ውስጥ ገብቷል እያለን ነበረ። አዎ ይህ ችግር ስለተፈጠረ እንደውም ፈጣሪቸውን የመስገን ነው ምክንያቱም በቀላሉ አልላቀቃቸውም ነበረ ከቤቴ ከካዝናዬ ከውስጥ እያለ ፍቃዴ ምንም ነገር ከጠፋ ዝርፊያ ይባላል፣ ስርቆት ነው እያለች ስጮ ቆይ ቆይ ሲጀምር ወርቁ ያንቺ ከሆነ እያንዳንዱ ነገር እንደዚህ ከመዘገብሽ ታሪ ለምድ ነው ቱርካን ገሪ ልሽ ያስቀመጥሽው ምንድን ነው? እሷ ጋር የማስቀመጠው ትርጉም ሲገባኝ የሆነ ችግር ከተፈጠረ ቶስጁና እሷ ሌባናት ለማለት ነው እንደዛ ነው አለ። በጣም ተሰፍር ያለሽ ሩቻን፣ እንዴት እንደዚህ አይነት ክፉ ትሆኛለሽ? እንዴት እንደዚህ ይደረጋል? እያለ ሲቆጣ፣ እሷ ደግሞ ወርቅ ሻጮቹ እንዳለ ያውቁናል ይሁለ ለዚህ ሰርግ የመጣውን እያንዳንዱ ወርቅ አውቀዋለሁ ማን ምን ወርቅ እንደሰጠን አውቃለሁ። አሁን እነዛ ወርቅ ሻጮች ስለኛ እያወሩብን ነው። ስጦታ የሰጡን ሰዎች ምን ሊሉ ነው? እንዴት ሰማችን እንደጠፋ እያየ ነው አለችው። በቃ ወርቅ ወርቅ እኮ ነው፣ በገንዘብ ይገዛል ይላታል። ነገር ግን እሷ በዚህ አታምነም። እንዲህ እየተጨቃጨቁ በሌላ በኩል እነ ቱርካን አንድ ላይ ሆነው ይላቀሳሉ። ቱርካን ከሁለቱ እህቶቿ ጋር ሆና ስትላቀስ፣ በአንድ በኩል እነ ሶመር በውጭ በኩል ነበሩ። ሴርደርና ሀካን ቁጭ ብለው ይፋጠጣሉ፣ ይጨቃጨቃሉ። ሶመር ደግሞ ስልክ እያወራ ነበረ። እውነት ለመናገር እናት እንደዚህ ጣጣ ይዛብን ትመጣለች ብዬ ያላሰብከው ነበረ ሶመር ከማሰቡ በላይ ነገሩ በጣም ከብደዋል እያሉ ነበር አባቱ፣ ኦዞር አባዬ፣ እስኪ እስኪ የሚሆነው ነገር በቂ ይታያል እርግጠኛ ነኝ። ያው አቶ ሳድቅ ደህና እንደሚሆን እያሉ ነበረ። በዚህ መንገድ ከተነጋገሩ በኋላ ስልኩ ተቋረጠ። ገና ዞር ከማለቱ ሁለቱ ወንዶች ሲጨቃጨቁ ነበረ። ምኖቹ የምትጣሉት ሲል ነበረ። ከዛ ወዲያው ነበረ ሴርደር፣ እኔ ያው የዶኖሽ አብሮ አደግ ነኝ ዳሪያንም ዶኖሽንም አቋቸዋለሁ ብሎ ተናገረ። በአንድ በኩል ሀካን ደግሞ እኔም ዳሪያን አቃታለሁ የሰው አብሮ አደግ ነኝ በማለት ሲያስረዳ፣ ሴርደር ይስቅበታል። ከዛ ዝም ብሎ ሶመር ሁኔታቸውን ከተመለከተ በኋላ ገና ትንንሽ ልጆች ስለሆኑ እንዲሁ ካያቸው በኋላ በቃ እናንተ ሂዱ እያላቸው ነበረም። ሁለቱም ከሁለቱ ሴቶች ፍቅር እንደያዛቸውና እንደሚወዷቸው አውቀዋል። ከዛ ሂዱ ካላቸው በኋላ ገና ትንሽ እንደተራመጩ፣ ድንገት ቱርካን መጣች። አንተም ብትሆን አትሄደም እንዴ? ችግር የለም እኔ ያለው ይላያቶቼ ስትል ነበረ። ወዲያው ሀካንና ሴርዳር ዞር ብለው እየሳቁ ሶመርን ያዩት። ከዛ እየሳቁ ሄዱ። ከዛ ቱርካን ወደሱ ቀረበች። ምን ነው በጣም ተጨነክ። ምንድን ነው ከዚህ በፊት ብቼን ትተኝ አይደል እንዴ ውጭ የምታድር የነበረው? ቤት እንኳን ስጠብቅ ታዲያ ምን አስጨነቀ? ታዲያ ዛሬ አባዬም ደህና ይሆናል። ምንም ችግር የለም። ቀዶ ሕክምናው በስንስራ ይጠነቀቃል። እኔ ቅድም እንደዚህ አይነት ሁኔታ ላይ ሆኜ ስደውልል ያልመጣ ሰው አሁን ታዲያ ምን ታደርግልኛለህ? ስትል ነበረ። ከዛ ቅድም የት ነበርክ አይነት የሚል ጥያቄ ታቀርበልናት ጀመረ። ቅድም የት ነበርክ ማለት ምን አይነት ጥያቄ ነው? ይለታል። እየጠየኩህ እኮ ነው፣ ለእኔ ሳትነግረኝ በጣም ብዙ ቦታ ትሄዳለህ። ዛሬ ደግሞ እልም ብለህ ጠፍታ ነበረ የት እንደርክኩ ግራ ገብቶኝ እኮ ነው፣ አለችው። አይ ያው ከስራ ቦታ ደውሉልኝና በአስቸኳይ ሄድኩኝ። አላት ኧረ እባክህ ጥሩ ነው ጥሩ ነው እንግዲህ ቆንጆ ነው ቆንጆ ነው ታዲያውንም ታዲያ ተመለሰ ሄዳ ታዲያ ይናፍቃል እኮ እዛ መሆን የለበም አለበት እዛ መሄድ አለችው ቱርካን አሁን መሄድ አልችልም ባክሽ በዚህ ሁኔታ ውስጥ ሆነሽ አንቺን ትቼ የትም አልሄድም አላት አይ አይ ምን እንደው እኔ ለመፍታት አመልክተ የለ ክስ ጀምረ የለ ታዲያ ምንም አይነት ኃላፊነት ሊኖርብህ አይገባም በቀናት ልዩነቶች ውስጥ እኮን እናንተ እኮን እንፋታለን ፈጠነም ዘገየ ማለችው ግን እኮ ልነግርሽ ነበር አላት መቼ ትሏለች በቃ ቶሎ ብዬ ልነግርሽ ነበር ግን ነገሮች በሙሉ ወደ ማላስባቸው አቅጣጫ እየተቀየሩብኝ ነበረ እንጂ ልነግርሽ ነበር በተለይ ነገ እንድናወራበት አላት በቃ በቃ ወስናል እኮ እንድንፋታ ወስናል። ምንድን ነው ግን አንተ የምትፈልገው ከእኔ? በቃ ሂድ፣ ዛሬ ምንም አንተን ማየት አልፈልግም። ምን ለማሳካት እየሞከርክ እንዳለ አልገባኝም፣ አይገባኝም፣ አልፈልግም። አሁን ይኸውልህ እኔ ከአንተ ጋር ምንም ነገር መነጋገር አልፈልግም። ግን ሰልችቶኛል። ከዚህ በኋላ ከአንተ ጋርም ከእናትህ ጋር መጨቃጨቅ ምናምን ነገር በሙሉ አስጠልቶኛል አለችው ልክ ነሽ፣ ልክ ነሽ ቱርካን፣ ይገባኛል ሐሳብሽ። ይኸውልሽ ሕመም ውስጥ እንዳለሽ እረዳለሁ፣ እንደተሰላቸሽም አውቃለሁ። ግን በቃ በዚህ ሳትቺኝ የተማልሄድም። እኔ ከአንቺ ጋር በቃ ቁጭ ብዬ በስነስርዓት ሁሉንም ነገር ማውራን ነው የምፈልገው አላት ትኩር ብላ እያየች ነው አልፈልግም ወደ ምሂድ አለችው። ከዛ ትቷት እየሄደ ነበረ። ብቻዋን ግራ ገብቷት ታስባለች። በሌላ በኩል እነ ነስሬን ውጤት እስከሚመጣ ድረስ ይጠባበቃሉ። ድንገት ዶክተሩ መጣ። ከአስቸጋሪ የቀዶ ሕክምና በኋላ በመጨረሻም ቀዶ ሕክምናው በስነስርዓት እንደተጠናቀቀና ትንሽ ቆይት ብለው እንደሚነቃ ይነግሯቸዋል። አሁን ቀጥታ ከሰርጀሪ ክፍል እየወጣ ወደ ሌላ ክፍል እየገባ ነበረ፣ ሁሉም እያዩት ናቸው። እነ ቱርካን ሶፋ ላይ ተቃቅፈው አንድ ላይ ያደሩት በጠዋት ተደውለላቸው፣ እናታቸው ደውላ ቀዶ ሕክምናው እንደተጠናቀቀ ስትነግራቸው ተራ በተራ ልጆቿ እየወሯን ነበረ። ቱርካንም ብትሆን እያለቀሰች እናቷን ይቅርታ እየጠየቀች ችግር የለም ልጅ ታስታ ታስበ ያታስቤ ችግር የለም ትላታለች ። ሴቶቹ እንዲህ ተጨንቀው ቶሎ ብለው አባታቸውን ለማየት ወደ ሆስፒታል ሄዱ። በሌላ በኩል ሶመር በጠዋት ወደ ቤት መጣ። እናቱ ቢሮ ውስጥ ተቀምጣ ነበረ። ገና ወደ ቢሮዋ እንደገባ በሩን ባይል በርግዶን ነበር የገባ። ድንግጣ ታየዋለች። ወርቁን ፊት ለፊት አስቀመጠ። ይኸው ቱርካን የሸጠችው ወርቅ ከዛ በላይ የገዛው ሲል ነበረ። ከዛ በእጇ ገፋ አርጋ ከጠረጴዛ ላይ ጣለችው። የእኔ ችግር ወርቅ አይደለም ክብር ነው። ወርቅማ በገንዘብ ይገዛል፣ ክብር ግን በገንዘብ አይገዛም። አሳድባናለች፣ ምን አይነት ሁኔታ ውስጥ እንደ ጣለችን ግን ገብተዋል አለችው። አንቺ ራስሽ ምን አይነት ሁኔታ ውስጥ እንደከተሻቸው ገብቶሻል የማይባል ነገር ብለሽ የማይደረግ ነገር አድርገሽ ምን ማለት ነው? ቆይ አንቺ የራስሽ ክብርና ስነ ስርዓት ብቻ ነው እንደሚያሳስበሽ እንዴት ነው ነገሩ እያላን ነበረ። እሷ ግን ቶሎ ቶሎ እየተናደደች ምን ብላ እንደምታስረዳው አፏ መንተባተብ ሁሉ ጀመረ። አይ ይኸውልህ፣ እንደ አባቴ ልታናገረኛ ልታናገረኛ ትችልም እሺ። ስነ ስርዓትን ያስተው ነበረ፣ ይገባሻል ከእሷ አስበልቼ ነው ማናገርሽ እያላን ነበረ። ተናዳ እያየችው ነበረ። አንቺ በሄርሽበት በደረሽበት ቦታ ሁሉ ሰው ማስከፋት ማናደድ ብቻ ነው እንደምታውቂው እያላን ነበረ። ከተቀመጠችበት ተነሳች። ስማ የማረገውን ነገር ጠንቅቄ ያውቃለሁ። ስለማረገው ነገር ማንም ሰው መጥቶ እንዲያርግ ሊለኛ አይችልም እሺ አቶ ሳድቅ የልብ ድካም ስለደረሰበት ፈጣሪን እናመስግን፣ አለበዚያ የማይሆን ነገር ይፈጠር ነበረ ስትለው፣ ሶመር ምን ምን ምን ጠብቀሽ ነበረ ማለት ሌላ እያቀርሽው ነገር አለ ሲላን ነበረ። ቱርካንን ወደ አንተ ይዤ የመጣሁት እኔ ነኝ፣ ሳትፈልግ ሳትወዳት አጋባውክ፣ ነገር ግን ይሄ ነገር ማብቃት አለበት፣ ማብቃት አለበት። አቤት አቶ ሳድቅ ደሞ ይህን ሲሰማ ምን ለምን እንደሚሆን እኔማ ይህን ነገር ላፈነዳው ነበረ፣ ግን ታመመ ተባለ። አዎ ግን ጊዜ ይደርሳል ስትለው ነበረ። ምንድን ነው አልገባኝም። ቱርካን ስለሚን ያወቀች እንዲ አላት። አይደለም ግን እውነታው የምትጋፈጥበት ሰዓት ደርሷል። እውነቱን መውጣት አለበት። አንተ ተነግራታለ ወይኔ እነግራታለሁ። ምረጥ እጣ ፋንታን ከአሁኑ ምረጥ አለችው። ሶመር ግራ ገብቶት እናቱን ያያታል። እማዬ ይሁልሽ ቱርካን ቀስ በቀስ መውቀ አይቀርም አትሸኩ እያላን ነበረ። እኔ በዚህ ምድር ላይ በጣም ምን እንደሚያስጠላኝ ታውቃለህ? በቃ ቱርካን ምንም ለእሷ ያደረግልናት እንክብካቤ በሙሉ አይገባትም ነበረ። እሷ እንዳይከፋት ብለን ያላደረግነው ነገር የለም። ግን የማየን ጉዳይ ነው። ግን ደግሞ ለሚኔ ብላ ተመሳሳይ ጉልበት እንዳታፈስ፣ ለሚኔ ብላ ተመሳሳይ ጊዜ እንዳታጠፋ ስትኖ ነበረ። የማይመስል ነገር ነው የምታወሪው ብሎ ሌር ነበር። ተመልከት ተመልከት፣ ይሄ ላንተ ነው አለችው። የሆነ በካኪ ወረቀት የተጠቀለለ ውስጡ ፎቶ ነበረ። ዶክመንት ስሰጠው ምንድ ነው ብሎ ነጥቆ ተቀበላት። ሲከፍተው የሱ ፍቅረኛ ሚኔ እንዲሁም ኒያት ነበረ የተነሱትን ፎቶ ተመልከተው። ቀኑ ነው ይሄ ፎቶ። እንግዲህ ከእንግሊዝ ሳትመጣ በፊት የተነሳችው ፎቶ ነበረ። አንድ ላይ ነበረ ማለት ነው። ሶመር ልጁ ያንተ አደለም፣ ልጁ የኒያት ነው ስትሮ ነበረ። ተናዱ አያት ፎቶን እያየ ነበረ። ወይኔ የኔ ጅልጅ፣ የኔ ሞኝ መቼውን አይነን የምትከፍተው መቼውን አይነ የሚበራው እያለችሁ ነበረ ሚኔ በሌላ በኩል እያስመለሳን ነበር ቤት ውስጥ ናት ድንገት በርተንኳኳ ከዛ ኒያት እየገባ ነበረ ምኖ በጊዜ መጣ አለችው ምንም በቃ ጉዳይን ጨረስኩኛ ጀለቦን እኮ ገዛሁኝ ስታዩ በጣም ትወጅዋለሽ ና እንቀመጥ ብሏት እጇን ይዞ ተቀመጠ በነገራችን ላይ የጀለቦን ስም እንዳልኩት ታውቂያለሽ በትልቁ ጽሁፍ አለበት ዴኒዝ የሚል ዴኒዝ የሚለውን ስም ወደዋለሁ እና የሚወለደው ልጃችን ወንድ ሆነ ሴት ዴኒዝ የሚለው ስም ይመጥ ነዋል ያው አንቺ ባህርቶ እጅ የለ ለዛ ነው ይላታል ምንድን ነው የምታወራው ስማ ስለ ልጅ ምንም ነገር አያገባም እሺ ስለ ልጅ ስም ምንም ነገር አይመለከትም ይሄ ልጅ አንተ አይደለም ስም ነበረ የኔ ልጅ ነው እንጂ ዴኒዝ ጊዜ ይባላል ሲላት፣ ተነሳች እንዳታሳብደኝ ልታሳብደኝ ነው እንዲንተ ምንሮሜው ነገር የምታወራ ውስተነው ነበረ ምናልባት፣ ሶመረ እኔና አንቺ አሁንም ቢሆን አንድ ላይ እንዳለን እንደገና ህጋዊ ሚስቴ እንደሆንሽ እና ሌሎች አስፈላጊ ተጨማሪ ነገሮችን የሚያውቅበት ሰዓት የደረሰ አይመስልሽም ሲላ ነበር። እንዳታረገው እንዳታረገው ብላ እየለመነችው ገና ከሆኑ አቅም እያሳጣት ነበረ። ቱርካን ከእህቶቿ ጋር ልብስ እየተኮሰች ነው፣ ቤት አንዳንድ ነገር እያስተካከሉ ከዛ ታዲያ እንዴት ነው ሩቻን መታ ስላልበጠበጠቻችሁ በጠበጠቻችሁ ባንቺና በባልሽ መካከል ችግር አይፈጠርማ እያሏን ነበረ። እንዲህ ሲሏት ምንም እኮ ምክንያት አያስፈል ያስፈልገ ለመኮለኔና ለሱ ለመጣላት ስትል ፍንጭ ስሰጣቸው ዳርያና ዶኖች ደነገጡ። በደንብ እንድትነግራቸው እየቀረቧን ነበረ። ከዛ እሷ ምንም ነገር ሳትደብቅ አስቀምጣ እያንዳ ነገር ነገረቻቸው። ከዛ ወዲያው ነበረ ለሶመር ያላቸው አመለካከት የተቀየረው። ብዙም አልቆየም ሶመር ሁኔታውን ለማጣራት ቀጥሳ ወደ ሚኔ ቤት መጣ። በሩን ሲያንኳኳ የከፈተለት ንያት ነበረ። ምን ታረጋላ እንትዚህ ሲሉ ነበረ። ምን ታረጋላ ትበለኝ ይሄ ቤት የሚኔ ነው፣ አንተ ራስ ምን ልታረግ መጣ ብሎ ንያት እየጠየቀው ነበረ። ሚኔታለች ብሎ ጠየቀው። ተኝታለች ብሎ ንያት መለሰለት። ጥሩ እንስጣት ብሎት ከእናቱ የተቀበለውን ፎቶዎች ሰጠው። ከዛንያት ወደ ውስጥ እየገባ ሚኔ ቆማ እያየችው ነበረ። ሚኔ በመስኮት በኩል እንደዚህ ሶመር ተናዶ እየሄደ ካየችው በኋላ ምን አለ ምን አለ ስሎ ነበረ። ምንም ምንም አላለኝም። እነዚህን ፎቶዎች ግን ግድግዳ ላይ በትልቅ የፍሬመ ስቀላቸው ላይ ነበረ። እያቸው እስኪ አላት። ከፍታ አየችው። ስታየው ወዲያው ነበር የደነገጠችው። ነገሩ እንዳ ከተመለት አድርጋ እያሰበች ሶመር ወደ ቤት እየተመለሰ ነበረ። ወደነ ቱርካን ቤት እየመጣ የሚያስበው እናቱ የነገረችው ነው። የኔ ፈዛዛ ልጅ ያለችው ነገር አሽሙሯ እንዳለ አስታውሶት መናደር ጀመረ። ከዛ ሀካን መጣ። ዳርያን እየወሰዳን ነበረ። ብዙም አልቆዩም እኩል ነበረ ሴር ዳር እንዲሁም ሶመር የደረሱት ሁለቱም ፊትለፊት ለፊትለፊት ተገናኙ። በላይ በኩል ደግሞ ቱርካን እንዲሁም ዶኖሽ እያዩቸው ነበረ። ኦዙር ብዙም አልቆየም፣ ሳድቅ ሊጠይቀው መጣ አበባ ይዞ። ከዛ ወዲያው ነበረ ከነስሪን ጋር ሊያወሩ የወጡት። ወይዘሮ ነስሪን እውነት ሩቻን ያደረገችውን ነገር ለማመን በጣም እየከበደኝ ነው። ይህን ስነግርሽ በጣም እያፈርኩኝ ነው። ድጋሜ እንደዚ ነገር አይፈጠርም። በተለይ ከዚህ ግርግር በኋላ ልጆቻችን ላይ በመካከላቸው ችግር እንደማይፈጠር ተስፋ አረጋለሁ እያላን ነበር ነስሬን። ኦዙር እንደዚህ ስላሰበ እያመሰገነችው ነበረ። ነገር ግን አሁንም ቢሆን ሩቻል በተናገረችው ነገር ልቧ እንደተሰበረ ግልጽ እያደረገችልን ነው። እንግዲህ ከአንዴ ካፌ የወጣ ነገር ያወጣ ነው እያለችው በጣም ማዘኗል ተናግራ። ነገር ግን ልጆቻቸው በዚህ ምክንያት እንደማይለያዩ ተስፋ እንደምታረግ ትነግረዋለች። በዚሁ መንገድ ይለያያሉ። ሶመር ቀጥታ እነ ቱርካንን ሆስፒታል እያደረሳቸው ነበረ። ከደቂቃዎች በኋላ ደረሱ። ሁሉም እየወጡ እያለ ቱርካን ቆያንዴ ቆያንዴ ብሎ እያስቆማን ነበረ። ካስቆማ በኋላ ቱርካን መንገርሽ ነገር አለ። ምንም እንዳታስቢ ከዚህ በኋላ አንቺ የሸጥሽውን ወርቅ እንዳለ ለማየ ገዝቼ መልሼ ሰጥቻታለሁ አላት። እባክህ ታዲያ እዳ አለብኝ ማለት ነው አለችው። እዳ የሚባል ነገር የለም፣ እባክሽ እንደዚህ አቱኛ እያላን ነበረ። አይ አይደለም፣ ምን አንተ ምን ከዚህ በኋላ ብቻ ሽነሽ ምናም ነገር ስትለኛል ነበረ፣ እሱ ልንገረኩ ብዬ ነው አለችው። ይኸውልሽ አጎትሽ እንደ ገፋፋሽ እኮ ይገባኛል እኮ፣ አዎ፣ ግን ለእኔ መናገር ነበረብሽ አለ። ለምን ብዬ ነው መነግረ፣ ምን ብዬ ነው መነግረ፣ ምን ማለት ነው እያለችው ነበረ። አይ እናስተካክለው ነበር አንድ ላይ አላት። ትናንትና የት እንደነበርክ ሳትነግረኝ ነው የምታስተካክለው አለችው። ትናንትና ነግርኩሽ እኮ ስራ ቦታ ነበርኩኝ አላት። ግን እኔና እናትህ ስራ ቦታ መተን ነበረ ከቤተሰቦችሽ እና ከሶመር ብላስመርጠኝ አንተም ምርጭ ነበር አንተም በመምረጤ እንድጸጸት እንድቆጭ አርጋኛለች። አለችው እንደ ተነዱሽብኝ ይገባኛል፣ ግን በጣም ይቅርታ ህመምሽን እረዳሉ፣ ይገባኛል እያላን ነበረ። ተወኝ ብላው ሄደች። ኦዙር ወደ ቤት መጣ። ከዛሩ ቻለ አቶ ሳድቅ እንዴት ነው ብላስ ጠይቀው ነበረ። ደህና ነው ኦፕሬሽኑ ተጠናቋል፣ ግን ለጊዜው ብትታያቸው ይሻልሻል አላት። ሁሉም ነገር ይረሳል። ባይገርመ ሁሉም ነገር ቱርካን ትመጣለች። እኔ ይቅርታ ጠይቀኝ ወደዚህ ቤት ትገባለች። እኔ ነስሪን ጋር ሄጄ በቃ አይዟችሁ ላታለሁ። ሁሉም ነገር ይረሳል። በነገራችን ላይ ነስሪን ከልጇ መራቅ አለባት። ይሄ ካሉ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 ተመልካቾችን በጣም በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሆን።